ዝና በፖሊስ ቁጥጥር ስር ዋለ። ዝና የሚሰራቸው እያንዳንዱ ወንጀሎች ተጋለጡ። ዝና ለአስር ዓመታት ጽኑ እስራት ተፈረደበት። እንዲሁም ደግሞ ብሩክ ያለበትን ትክክለኛ ቦታ ተነገረ። ፖሊሶች ፖሊሶች በል አብረውህ የሚሰሩህን ግብረአበሮች እያንዳንዱ ትናገራለህ ብለው አፋጠጡት መድብል መድብል በስተመጨረሻ መጨረሻ ታሪክ ሰራ። እንዲሁም ደግሞ የዝናን እያንዳንዱ ጓደኞቹን እና ከጀርባው ያሉትን ሰዎች በሙሉ እያንዳንዱ ሰዎች ይዞ ለህግ አካላት አቀረበ። ማህሌት ማህሌት በፍጹም አልናገርም። እኔ ስለዝና ብናገር እዚህው እናንተ ብትገሉኝ ይሻለኛል፣ አሊያ ደግሞ እዚህ እየቀለባችሁኝ አግታችሁኝ ያስቀምጡ እንጂ ስለዝና አንዲትም ነገር አልናገርም ብላ ግግም አለች። ዳጣ ዳጣዬ ሽንኩርት መክተፍ አቅቷት ቀለደችባት ቅድስቴ። ቆይ ቅድስቴ ለምንድን ነው እንደዚህ የምትቀልጁ? እኔ ኮ ነገ ማርና ያን ጊዜ የምሬ ነው ምልሽ፣ አትስቂብኝም! ብላ ስትላት፣ ቆይ እኔ ምልሽ ዳታ ነገ ኮ አንቺ ታገቢያለሽ፣ የራስሽ ሕይወት ይኖርሻል። ታዲያ በዚህ ሁኔታ እንዴት ነው የራስሽ ሕይወት ሊኖርሽ የሚገባው? ማለቴ፣ በጣም እኮ ነው የምታሳዝነው። ሽንኩርቱን እስኪ አድርገሽ እንደከተፍሽው ይሄ ካሮት፣ ካሮት እኮ አድርገሽ ነው የከተፍሽው። እባክሽ ተይኝ። ይህንንማ ለዚች ለማህሌት የት ወስደን ነው የምንሰርተን የምንሰጣት? ምን እዩልሽ አንድ ማሰብ ያለብሽ ዳጣ አንቺ ላይ ክፉ ያሰበውን ሁሉ በክፉ አትመልሽ ደግሞም ደግሞም እራስሽ ላይ እንድደረግ የማትፈልጊውን ነገር እሰው ላይ ማድረግ ጥሩ አይደለም ኦ እባክሽ ተይ ጻዲቅ ጻዲቅ እያጫወተሽ ባልሆነ ቅድስቴ አታውቂም እንዴ ያን ጊዜ እኔን እንደዛ እንዳሰቃየችኝና ስንት ግፍ እንዳሰራችኝ በደንብ አድርጌ ነው እማውቀው ነገር ግን በፍጹም እንደዚህ ሊሆን አይችልም ምን ማለት ነው ምክንያቱም እሷ ገና ለገና ስላደረገችብሽ አንቺም ማድረግ የለብሽም ማለቴ ነው። እንዴ የእህትሽን ምክራት ስሚም እንዴ! እሽሽሽ በቃ ተይው። እያንዳንዱ ነገር እንግዲ ዝና እስር ቤት አስወጡኝ እኔ ምንም ነገር አላደረግኩም እያለ እምቢ ዘራፍ አለ። ፖሊሶቹ ቆይ አንተ ከዚህ በላይ ምን አይነት ማስረጃ እንዲኖር ነው የምትፈልገው? አንተ ቆይ እያንዳንዱ ህገወጥ ዕቃዎችና እንዲሁም ኤክስፓየር ደታቸው ያለፈ እቃዎችን ወደ ውጭ እያወጣህና ወደ ውስጥ እያስገባህ ያለኸው እንዲሁም ደግሞ የአባትህ ሀብት ብቻ ይመስልሃል እንዴ? እኛኮ ኮ እናንተን ለብዙ ዓመታት ስንከታተላችሁ እና እንዲሁም እያንዳንዱ መረጃ ስንሰበስብ ነበር። አልፎም ደግሞ አሁን በቅርቡ ያንተን ዋናውን አለቃ እንይዘዋለን ብሎ ሲጠይቀው ፖሊሱ ፖሊሱ ላይ እጅጉን ሳቀበት። በፍጹም እሱን አንተ ሞንክ ማንም ሊያገኝ አይችልም ብሎ አለው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ ዝናን በቀጠሩበት ቦታ ሸከተፍ እያለመጣና እሺ እኔም ልክ ኦ ሞገስ፣ ዛሬ አንተም በጣም ጀግና ሆነሃል ብሎ ሲለው ትሰማኛለሁ፣ ዝና አሁን አፍህን እኔ ላይ አትክፈት ቆይ እናንተ ግን የእውነት እኔ ልገጥ ሁኔ የመጣችሁት ምን ማለት ነው? ታውቃለህ? እኔ እኮ ምን ያህል ጀግና እንደሆንኩ ታውቃለህ አይደል? አንተ ልክ ነህ፣ ለነገሩ አንተ ትሻላለህ፣ ቢያንስ አንተ የብሩክ ወንድም አይደለህ። ይሄ ግን ትሰማኛለህ፣ እስከ ዛሬ እኮ ለሉላ ብዬ እንጂ ፈርችህ አይደለም። አሁን ደግሞ እመነኝ፣ ለሉላ ነፃነት ስል አንተን መግደል ካለብኝም እገልሃለሁ። ግን አርፈ ብትቀመጥ ይሻልሃል ብሎ ሲለው ተረጋጋ። አሁን ለምን እንደፈለጋችሁኝ ትነግሩኛላችሁ አሊያ ደግሞ ስራ አለኝ። እኔ እንደናንተ ስራ ፈታ አይደለሁም፣ ብሎ ሲለው መድብል ንስ ስታለና፣ ትሰማኛለህ በእስር ቤት ያሉትን እያንዳንዱ ሰዎችና የሚዘራበት እንዲሁም በመቀሌ በመሳ በደሴ በየታ- ብከዴ የሚዘራው ቲማቲም ነው እንዴ እ ወይስ ምንድን ነው የሚዘራበት ትነግረኛለህ። ዝና አይን ፍጥጥ፣ ጥርስ ግጥጥ ሆነ። አልገባኝም። ምን ማለት ነው? አየህ የአንተን ትልቁ አለቃ ማለት ፈልጌ ነው። እንዴት ነው አንተ እሱ ልታቀው ምችለው? እያንዳንዱ ምንም ሳይሰሩ ልክ ወንጀል እንደሰሩ አቀነባብሮና በሀሰተኛ ወንጀላ ተወንጅለው እስር ቤት የተወረወሩት ሁሉ እነዛ የኔ ጓደኞች ናቸው። ታዲያኔ ምን ላድርግ ነው ምን ይጠበስ ነው ምትለኝ? አልገባኝ ባኝም ታዲያኔ ምን አድርጊ ነው ምትለኝ አልገባኝም። ንገረኛ ትሰማኛለህ? ብሩክ ያለበትን ቦታ ትነግረኛለህ ነው እምልህ። እኔ አላውቅም። ብሩክ ያለበትን ቦታ በደንብ አድርገህ ታውቃለህ። ወንድሜን ገላችሁ ቀበራችሁት ወይስ ገላችሁ ቀበራችሁት ወይስ ደግሞ አግታችሁ እያሰቃያችሁት፣ ወይስ ምን አይነት ወንጀል አሰራችሁት፣ ወይስ እስር ቤት አስገባችሁት? እስኪ ተናገር ብሎ ሲለው አይ በፍጹም አልናገርም፣ እመነኝ። ካልነገርከኝ እገልሃለሁ ዝና ብሎ ሲለው መድብል እኔ ምልህ ቆይ አንተ ግን ማነህ? እኔማ መድብል ነኝ፣ ያውም የብሩክ ወንድም። ምን አልገባኝም። እሱንም ማውቃለሁ። ታዲያ አንተ እኒህን ሁሉ ሰዎች እንዴት ታውቃቸዋለህ? ብዬ ነው አልኩ እኮ እንድማውቃቸው ከነገርኩ፣ በቂ አይደለም እንዴ? የታወቅኳቸው የታወቅኳቸው፣ አንተ ምን አገባ? አሁን እያንዳንዱ ነገር ስለ ብሩክ ትነግረኛለህ ወይስ ደግሞ ልግደልህ? ብሎ ሲለው ካካካካካ ትብሎ ሳቀና፣ ትሰማኛለህ? እኔን እንደማገለኝ በደንብ አድርጌ ነው የማውቀው አለ። ምን ማለት ነው? ምክንያቱም እኔን ከገደልከኝ ብሩክ ያለበትን ቦታ አልነግርህማ ብሎ ጀርባውን ሰጥቶ ሲሄድ፣ ለግዴ አስጣለው ሞገስ፣ እባክህ እባክህ፣ መድብል፣ እሱ እልክና አሁን እየገፋፋህ ነው ያለው እመነኝ እሱ ላይ አንድ ጥይት ብትተኩስ ላይ ሞትብህ ይችላል። ነገር ግን ወንድማችንን ለዘላለም የት እንዳለ እንኳ አናቀውም ብሎ አረጋገው ማህሌት ማህሌት የቤቱን ካርታ ስጡኝና እኔ ዝና ልስጥባችሁ ብላ ድርድሩን አቀረበች። መድብል በፍጹም አይሆንም፣ ወንድሜ እኮ እኔን አምኖኝ ስለዚህ ውክልናውን የሰጠኝ በእኔ ነው እና በፍጹም አላደርገውም፣ አለ ሞገስ። እባክህ ለብሩክ ስትል ይሄንን ማድረግ አለብህ። ግን እኮ ብሩክ አንድ ነገር ቢሆን እንኳ የምሳሌ መተማመኛ ይሄ ነው። እኔ እንደሆንኩኝ ገና ከእስር ቤት ነው የወጣሁት ምንም አይነት ነገር እንደሌለኝ ታውቃለህ። እና እነዚህ ልጆች ጎዳና ላይ ቢወርቁስ እንዴ ስታስበው፣ ይህ ቤት ካለለ እኮ ቅድስቴ ራሱ የለችም። ቅድስቴም እኮ ደሞዝ ትፈልጋለች። ምን ነው አለች ማህሌት። ቅድስቴ እናት እና ሲያጫውታት አልነበር እንዴ ብሩክን ስወደዋለሁ አፈቅረዋለሁ ስትል አልነበር? ስለዚያ፣ አሁን እናንተ ቤቱን ስጡኝና እሷ በድህነት እየኖረች ልጇን ታሳድግ በቃ ለፍቅርን መስዋዕትነት ትክፈል ብላለች። አንቺ አታፍሪም እንዴ ቆይ እስከዚህ ድረስ ነው ክፋትሽ? ባክተወኝ እነሱ ያደረጉኝን አንተ የታውቅና ግን በጣም ብዙ የምናገረው ነገር አለኝ ብላ አለች አርፈሽ ተቀመጭ፣ አላት ሞገስ እምነቴ ነው የምትናገሪ ከሆነ እገልሻለሁኝ፣ ብሎ ሲላት መድብል በቃ እንተውጣለን፣ እኔና ሞገስ የምናወራው ነገር አለን ብላ ሞገስን ትሰማኛለህ፣ ግን መድብል እያንዳንዱ ነገር ያውቃል። ምን ማለት ፈልገሽ ነው? እኔ ጋ አንድ አልጋ ላይ እየተኛን እንዲሁም ደግሞ ምሳሌ እንዳትተከም ስታረግ የነበረውን ንብረቱ ውስጥ ላይ እንዳገዝከኝ ይህም ሁሉ ልናገር እኔ ምን እገልሻለሁ፣ የእውነቴን ነው ምልሽ እገልሻለሁ፣ ግደለኛ ታዲያ። እኔም ብገለኝ ለምን ገደልካት ብሎ መድብል እንደሚገልህ አውቃለሁ። አየህ አንተ ይህን ሁሉ ወንጀልህን ይህን ሁሉ ወንጀልህን ይዘህ እኔ ላይ ግን ጣትህን ትቆምሩ ትጠቁማለህ። ስለዚህ እኔ ምንም የሚያገባኝ ነገር የለም፣ አልናገርም ብላ አለች። እዩልሽ ማህሌት፣ አንቺ ገንዘብ እንደሚያስፈልግሽ አውቃለሁ፣ ስለዚህ ገንዘብ እንሰጥሻለን ብሎ ሲላት፣ አንተ እኮ በጣም የሌለህ ሚስኪን ደህና ነህ። መድብልም ደግሞ ገና ትናንትና ነው ከእስር ቤት የወጣው። ታዲያ ምን አይነት ገንዘብ ነው የምትሰጡኝ? ይልቁንስ የቤቱን ካርታ ስጡኝና ለእኔ ሁሉንም ነገር ላድርግ ብላ አለች። ዳጣዬ ዳጣዬ ስለ ናታን እያወራች የእውነት ከሱ ልጅ ግን ፍቅር ይዞሻል እንዴ? ብላ ስትላት ቅድስቴ ምን እያልሽ ነው? ማለቴ ሁሌ የምታወሪኝ ስለ ናታን ስለሆነ ነዋ። በዛ ላይ ደግሞ እያማረብሽ ነው። ታዲያ ፍቅር እና ናታን ምን አገናኘው? ማመርስ መቼም የሆነ ነገር ሰላም ስትሆኝ ነው የምታምሪው ብዬ ነዋ። ሉላዬ ድብን ያለ የፍቅር አገላለጽ ገለጸችለት እናም እፍራታ ለመድብል ደውላ እህቴ እኮ ከጠፋች ቀናታ ታለፋት እናው ባክህ እህቴን አፋልገኝ ብላ ስትለው ችግር የለውም እፍራታ፣ የእኔ ጥቁር አዝሙድ። ምን ነው ግን የእውነት ለእህትሽ ብቻ ነው የደወልሽ ወይስ ደግሞ እኔ ምናፈኩሽ? ብሎ ሲላት ምን ችግር አለው አንተስ ብትናፍቀኝ ችግር አለው እንዴ? አረ፣ ችግር የለውም ደግሞስ የሚናፈቅ ሰው የእውነት ተገኝቶ ነው እንዴ? የእኔ ጥቁር አዝሙድ፣ ለማንኛውም እንገናኛለን። አላውቅም ስለ እህቴ ግን ጨንቆኛል ማለት፣ ዝናንም ፖሊስ ጋር ሂጄ ላመልክት ስለው አይ አለኝ። ትክክል ነው ዝና። ኢፍራታ ተረጋጊና እህትሽ ያለችበትን እኔ አፈላልግሻለሁኝ ብሎ ሲላት፣ ኤፍራታ በደስታ ተዋጠች። እውነትም ይወደኛል ማለት ነው ለእኔ ስሜት አለው ማለት ነው። መድብል በቃ እንዳሰብኩት ይሄንን የማይረባ ህይወትና ይሄንን ቀዋሻሻ ህይወት ትቼ ትዳሬን ብመሰረት ይሻላል አለች። እያንዳንዱ ነገር ንገርኝና፣ እባክሽ ነጻ ላውጣሽ እያለ መድብል ማህሌትን ተለማመጣት። ማህሌት ደግሞ በፍጹም እኔ ስለ ዝና አልናገርም፣ ትሰማኛለህ? ስለ ዝና ከምናገር ይልቅ እዚኸው እዚህው ተጎልቼ እዚህው ታስሬ ብኖር ይሻለኛል፣ ብበሰብስ ይሻለኛል። ቆይ አንቺ ለምንድን ነው ይሄን ያህል የምትፈሪው? አረባካችሁ እናንተስ ታዲያ ለምንድን ነው የምትፈሩት? ለምንድን ነው እኔ መድኃኒት የሚጠጣበት ውስጥ መድኃኒት የማደርገው እናንተ ለምንድን ነው ፊት ለፊት ሄዳችሁ የማትገጥሙት? እናንተስ ፈርታችሁ አይደለም? ይሄን ያህል የዋዛ ሰው ይመስላችኋል እንዴ? እሱ እኮ ማለት በጣም ጀግናና እንዲሁም የሚደረግበትን ቀድሞ የሚያቅ ነው ብላ ተከራከረችለት እና የእውነት አንቺ ይህን ያህል መስጦሻል ማለት ነው? ዝና በሚገባ ዝና፣ በጣም ጀግናና እንዲሁም በዙሪያው ያሉት በጣም ትልልቅ ሰዎች ናቸው፣ ከእነሱ ጋር መጋፈጥ አልፈልግም ብላ አለች። መድብል ወንድሜን ካላገኘሁት እኔ ራሴ ነኝ ማጠፋሽ። አታስቢ። ታቂያለሽ፣ እዚህ በበታች ያለው ሜዳ እናስ፣ እዛ ቆፍሬ ነው የምቀብልሽ ሲላት፣ ምን ነው አንተም ትገለኛለህ? አይ እንደዚ አይደለም እንጂ ሀውልት አርጌሽ መዝናኛ አደርግሻለሁ። ምን እያሰብሽ ነው? የእውነት እኔ ዝናን ለዝና ምሰጠው ይመስሻል? አሳልፊ አንቺን ራሱ ገልሻለሁ። ወንድሜን አንገብግበሽ አቃጥለሽ አሁን ብን ብሎ እንዲጠፋ እና የእውነትም እንደዚህ ነው የምታደርገው፣ በሚገባ ይልቁንስ እውነትን ተናገሪ ብሎ አላት። ማህሌት ሞገስን አስፈራራችው። ትሰማኛለህ እያንዳንዱ ነገር ከምናገር አርፈህ አፍህን ብዘጋ ይሻልሃል። ካልሆነ ግን ከኔ ጋር ያለህን ግንኙነት ተናግሬ መድብል እንዲገልህ ነው የማደርገው ብላ አለችው። በሌላ በኩል ሉላዬ ሉላዬ እስኪ ፍቅህን ግለጽልኝ ብላ ስትለው የኔ ውብ ጽጌሬዳ፣ የኔ ፀሐይ፣ የኔ ብርሃን እያለ ድምቅ አደረጋት። እኔም ልግለጽልህ ብላ አከብርሃለሁ፣ እወድሃለሁ፣ እኮራባሃለሁ ስትለው እጅጉን ደስ አለው። ውድህ እያ ቤት ቤተሰቦቼ፣ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክሸል